በዛሬ እለት እንግዲህ ሩታ አብርሃምንም ሄርሜላንም ይቅርታ እንደጠየቀች በስፋት ሲዘዋወር ነበረ። ስለዚህ ጉዳይ እውነታው በደንብ አድርጌ ነግራችኋለሁ። እውነት ነው ወይስ ውሸት ነው ይሄ ዜና የሚለውን ነገር በደንብ አጣርቻለሁ። ስለዚህ በደንብ ነግራችኋለሁ። እስከ መጨረሻ ድረስ ካያችሁ እንግዲህ የዚህ ቪዲዮ ምላሽ ታገኛላችሁ። ስለዚህ እንግዲህ እስከ መጨረሻ ድረስ ማየት እንዳትረሱ። በተለይ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጎ አዲስ ካልሆናችሁ እንደተለመደው ቪዲዮ ይ ላይ ካርጉ ሀሳብ አስተያየታቸውን ኮመንት አስቀምጦልን ወደ ጉዳያችን በትላንትና ሁለት እንግዲህ በጣም በሚገርም ሁኔታ እኛም ከዚህ በፊት ቪዲዮ እንደሰራን እንግዲህ እንዳያችሁት ከሆነ በጣም ብዙ ጭቅጭቆችና በጣም ብዙ ነገሮችን ሲያስተናግዱ ነበረ አብርሃም እና ሩታ። ምክንያቱም ደግሞ እንግዲህ ያው አይታችኋል። በተለይ ፕራንክ ተብሎ የተጀመረ ነገር ጉድ እንዳመጣ አይታችሁ ነበረ። እንግዲህ ሄርሜላ የልቧን ነው ያሳካችው ብለውም እንግዲህ በጣም ብዙ ሰው ሲናገር ነበረ አብርሃም እንግዲህ በስተመጨረሻ በጣም ስሜታዊ ሆኖ መናገሩ እጅግ በጣም ትክክል ነው ብሎም በጣም ብዙ ሰው ሲያነሳ ነበረ። ምክንያቱም እነዚህ ልጆች እንግዲህ በተደጋጋሚ ማለት ይቻላል ፕራንክ በሚለው ሰበብ በተለይ ሩታን በጣም የሚያስቀይማት ነገሮችን ሲሰሩ ነበረ። በተለይ እንግዲህ ሄርሜላ የምሰራው ነገር በሙሉ ማለት ይቻላል ያው ሩታን የሚያስቀይማት በጣም የሚያናዳት ሆን ብላ ይመስላል እንግዲህ አብዛኞቻችን በተለይ ሄርሜላ የምታደርገው ነገር እየደገፍን አይደለም። ምክንያቱም በየቀኑ አዳዲስ ነገሮችን ስታደርግ ነው የምናየው። እጅግ በጣም እነሱ ሊያራርቅ ይችላል ወይም ደግሞ ሊያስማማቸው ይችላል የሚባለውን አይነት ሳይሆን በተቃራኒው መንገድ እያደረገች እንደሆነ ነው እንግዲህ ሁላችንም ስናየ የነበረው። ሄርሜላ እንግዲህ በበኩሏ እስከዛሬ ድረስ በጣም ጥሩ ነገሮችን ስታደርግ እንደነበረ ነው ምታነሳው። በተለይ እንግዲህ በትናንትናው ዕለት ፕራንኩ የተዘጋጀው የአብራም ንጹሕ መሆን ወይም ደግሞ ለኦዲን እሱ ትክክለኛ ሰው መሆኑና ከሄርሜላ ጋራ ምንም አይነት ግንኙነት እንደሌለው ለማሳየት ተብሎ የተሰራ ቪዲዮ እንደነበረ ያንን እንግዲህ በግልጽ ስትናገር እንደነበረ በደንብ እናስታውሳለን። ሩታ እንግዲህ ይሄ ነገር አልተዋጠላትም። ምክንያቱም ደግሞ እንግዲህ በተደጋጋሚ ስለሆነ በየጊዜው እንግዲህ የሚያረጉት ነገር በጣም በጣም እንግዲህ የጅል ስራ እንደሆነ በደንብ ስትናገር ነበረ። በተለይ እንግዲህ አብርሃም የሚያደረጋቸው ነገሮች እጅግ በጣም እየጎዷት እንደሆነ እና ሆን ብሎ እንግዲህ እሷን ለመጉዳት እንደተነሳ አይነት ነገር አድርጋ ተረድታለች። ያ ነገር ደግሞ እንግዲህ ትክክል ነው እውነቱን ለመናገር ምክንያቱም አብርሃምም እንግዲህ አንዳንዴ ያበዛው ነበረ። በትናንትና ውለት ግን አብርሃም ምንም እንደማያውቅ በተለይ ፕራንኩ የተዘጋጀው ሙሉ በሙሉ በእነሱ አይዲያ እንጂ በራሱ አይዲያ እንዳልሆነ በደንብ አድርጎ ሲናገር ነበረ። እንግዲህ አብርሃም በራሱ በኩል ትክክል ቢሆንም በጣም ብዙ ሰው ማለት ይቻላል እንግዲህ አብርሃም ያደረገው ነገር ሆን ብሎ ነው፣ በተለይ ከእነሱ ጋር ተስማምቶ ይህንን ፕራንክ ሰርቶ ነው እንጂ በጭራሽ ሀሳቡ እንደሆነም ጭምር እንግዲህ በደንብ አንስቶ ሲያወሩ ነበር። አብዛኛው ሰው ማለት ይቻላል እንግዲህ ኦዲየንሱ በጣም ግራ ተጋብቷል። በተለይ ሩታና አብር እንዲታረቁ በጣም ይፈልጋሉ። ግን ያለው ነገር በጣም በጣም የሚያስጠላ ሆኖ መጥቷል ማለት ነው። ምክንያቱ ደግሞ እንግዲህ የአብርሃም ጓደኞች፣ በተለይ ሄርሜላ የሚያረጉት ነገር በተደጋጋሚ ማለት ይቻላል እጅግ በጣም ያናድና በጣም እንግዲህ ስርዓት የጎደላቸው ነገሮችን ሲያደርጉ ስለነበረ በእነሱም ጭምር እንግዲህ ተስፋ እንደቆረጡ ነው በደንብ ሲናገሩ የነበረው። እንግዲህ አብርሃም በዚህ ከቀጠለ ትዳሩን ያጣል ብሎ በጣም ብዙ ሰው ሲያወራ እንደነበረ በደንብ እናስታውሳለን። በዚህ ደረጃ እንግዲህ ያው በተለይ አብርሃምና ሩታ ተገናኝቶ በሰላም ሊያወሩ ቀጠሮ ከያዙ በኋላ እነሱ ፕራንክ ለማድረግ ማሰባቸው ወይም ደግሞ ሳያስቡትም ቢሆን ይሄ ፕራንክ መፈጠሩ በተለይ ሩታ ሆን ተብሎ የተደገሰላት ድግስ ነው የመሰላት። ምክንያቱም እንግዲህ አብርሃም ጠርቷት ስትገኝ፣ ግን እዛ ቦታ ላይ ከሄርሜላ ጋር መገኘቱ በተለይ እጅግ በጣም እንግዲህ እንዳዘነች በተለይ ውስጧን እንደጎዱ በጣም በዚህ ሰዓት እንግዲህ መናገር እንኳን የማትፈልጋቸው ንግግሮችን ተናግራ እንደወጣችን በደንብ አስተውለናል። እንግዲህ አብርሃም ያው የራሱ ጥፋት ቢሆንም ሌሎቹ በተለይ የአብርሃም ጓደኞች በተደጋጋሚ ማለት ይቻላል የሚያደርጉት ነገር እጅግ በጣም አሳሳቢ እየሆነ መጥቷል ማለት ነው። እንግዲህ በዛሬ ዕለት ያገኘው ትልቅ መረጃ አለ። ያ መረጃ እንግዲህ ያው አንዳንድ ሰዎች በስፋት ሲያውሩ የነበረ ሲያዘዋውሩ የነበረ መረጃ ነው። ይሄ ነገር እውነት ነው ወይስ አይደለም ብዬ እኔም ለማጣራት ሞክሬያለሁ። መረጃው እንግዲህ እንደሚያሳየው ምንድነው የሚለው ያው ሩታ እንግዲህ አብርሃምንም ሄርሜላንም ይቅርታ እንደጠየቀች ምክንያቱ ደግሞ እንግዲህ በትላንትናው ዕለት የተሰራ ቪዲዮ ሙሉን አይታ ከመጀመሪያው ጀምሮ ስላየች ያንን ነገር እንግዲህ ትክክለኛ ውሳኔ እንደወሰኑ በተለይ ሄርሜላ ያደረጉት ፕራንክ እንደነበረ ተረድታ እንግዲህ ሁሉንም ነገር ይቅርታ እንደጠየቀች ያው እሷም ስሜታዊ ሁኜ ነው ብላ እንግዲህ ይቅርታ እንደጠየቀች አብርሃምንም ሄርሜላንም በስፋት ሲወራ ነበረ፣ እንግዲህ ሲዘዋወር ነበረ። ይሄ ነገር እውነት ነው ወይስ አይደለም ብዬ ለማጣራት እኔ ደግሞ ሞክሬ ነበረ። እንግዲህ በጣም ቅርብ የሆኑ ሰዎች በተለይ ለአብርሃምም ለሩታም በጣም ቅርብ የሆኑ ሰዎችን ያንን እነዛን ሰዎች እንግዲህ አግኝቻቸው ሳወራቸው ነበረ። በፍጹም በፍጹም ውሸት እንደሆነ ነው የነገሩኝ። ምክንያቱም እንግዲህ ያው እስከ ዛሬ ድረስ የተፈጠረው ነገር በጣም ብዙ ነገር ተፈጥሯል፣ ግን ሩታ በዚህ ጉዳይ ላይ በጣም ሲሪየስ ሆናለች። እጅግ በጣም እንግዲህ ተሰምቷታል። ምንም አይነት ይቅርታ መጠየቅም አትፈልግም። እንዳውም እነሱ ይቅርታ መጠየቅ አለባቸው ብላ አቋማን እንደያዘች ነው እንግዲህ በደንብ የሰማሁት። ስለዚህ እንግዲህ እነ አቤልም ይሁኑ እነ ሌሎቹም እንግዲህ በተለይ ይሄንም ፕራንክ ያዘጋጁ ሰዎችና ሄርሜላ ሲላ እነሱ ናቸው ይቅርታ መጠየቅ ያለባቸው እንጂ በፍጹም እኔ ይቅርታ የምጠይቅበትን ምክንያት የለኝም፣ ብላ እንግዲህ ያንን ነገር መረጃው እንደደረሰን እንግዲህ ለእናንተ ለመናገር ፈልጋለሁ። እንግዲህ ሶሻል ሚዲያ ላይ በተለይ አንዳንድ ሰዎች የራሳቸውን ግምት የምትሰጡ ሰዎች በዝታችኋል። በተለይ ስለ አብርሃምና ስለ ሩታ ጉዳይ ምንም ሳይፈጠር ተፈጥሯል ብላችሁ የምታወሩ ሰዎች አላችሁና፣ እባካችሁን እባካችሁን ይሄንን ከማውራት ብትቆጠቡ የተሻለ ነው። ምክንያቱም በ በየጊዜው የምታወሩ ወሬ እንግዲህ ለእነሱም ትልቅ አጀንዳ እየሆነ በየጊዜው እየተጣሉበት በተለይ ኦዲየንሱም በጣም እየተረበሸበት ይገኛል ማለት ነው። በተለይ የእነሱ ቤተሰቦች ደግሞ ከሁሉም በላይ የሩታም የአብርሃምም ቤተሰብ እጅግ በጣም ተጨንቋል። የሚያደርገው ነገር ሁላ ግራ ገብቶታል። ምክንያቱም በየቀኑ የሚያረጋችሁ የሚያረጉት ነገር እንግዲህ እጅግ በጣም የሚያሳስብ ነገር ሆኗል። በተለይ እንግዲህ ሩታ የምታደርገው ነገር አብርሃም የሚያደርገው ነገር በየቀኑ የሚያደርጉት ነገር እርስ በርስ ከዚህ በፊት እጅግ በጣም ከባድ ነበረ። በአሁኑ ደግሞ እንግዲህ ሩታ ምንም ነገር ሳታደርግ ወይም ደግሞ እንግዲህ ምንም ምላሽ ሳትሰጥ ሩታ እንደዚህ ያለች ወይም ደግሞ እንደዚህ ተፈጠረ ብላችሁ የምታወሩ ሰዎችም አላችሁ። እናንተም እንግዲህ እነሱን በተለይ እየጎዳችሁ ነው። ቤተሰቦቻቸውን፣ በተለይ የሩታ ቤተሰቦች እጅግ በጣም እየተጎዱ ነው። በዚህ ጉዳይ ላይ በተደጋጋሚ ማለት ይቻላል ሀሳባቸውን ሲሰጡ ነበረ። ምክንያቱም ደግሞ እንግዲህ በየቀኑ ማለት ይቻላል አዳዲስ አጀንዳዎች ይነሳሉ። ሩታም እንግዲህ ያንን ነገር መልስ መስጠት እስከሚያቅታት ድረስ እንግዲህ ብዙ መረጃዎችም ሲደርሷት ነበረ ማለት ነው። እሱ ብቻ አይደለም። በጣም የሚገርማቸው እንግዲህ ጋሽዬ በተደጋጋሚ አውርቶ ነበሩ። ይሄ ሶስተኛ ሰው ወይም ደግሞ ጓደኞች እባክህ እባክህ ከነሱ ራቅ፣ እነሱ የሚያረጉ ነገሮች እያንዳንዱ አንተን ለመጉዳት ነው እንጂ ምንም ማንም ሰው አይጠቅምም ተብሎ እንግዲህ ብዙ ጊዜ አብርሃም ሲነገረው ነበረ። አብርሃም ይሄንን ነገር ማስተዋል አልቻለም ። ምክንያቱም ደግሞ እንግዲህ እነሱን በጣም ስለሚያምናቸው ነው። በትላንትናው ዕለት ግን እጅግ በጣም ስሜታዊ ሆኖ በጭራሽ ከነሱ ጋር ማውራትም እንደማይፈልግና ከህይወታቸው በተለይ ከአብርሃምም ከሩታም ህይወት እንዲወጡ በጣም ሲለምናቸው እንደነበረ በደንብ እናስታውሳለን። ሄርሜላም ብትሆን እንግዲህ ያው የራሷን ውሳኔ ትወስናለች ብዬ አስባለሁ። ምክንያቱም ያደረገችው ጥፋት እጅግ በጣም ትልቅ ጥፋት ነው። በተለይ ትዳ ትዳር ላይ የነበረ ሰው ወይም ደግሞ በፍቺ እንኳን ያልተጠናቀቀ ትዳርም ስለሆነ እዚህ ደረጃ ላይ እንግዲህ በዚህ ሰዓት ፕራንክ ለመስራት እንደዚህ አይነት ድራማዎችም መስራቷ በተለይ ሁላቸውም ማለት ይቻላል እንግዲህ የሄርሜላም ጓደኞች የሚሆኑ የአብርሃም ጓደኞች ተመካክሮ እንደዚህ አይነት እንግዲህ የወረደ ስራ መስራታቸው እጅግ በጣም ያሳፍር ነገር ስለሆነ ይቅርታ መጠየቅ አለባት ብዬ ነው ማስበው። አብርሃምንም ብቻ ሳይሆን እንግዲህ ሩታ በተለይ ከሁሉም በላይ ይቅርታ መጠየቅ አለባት ብዬ ማስበው ሩታ ስለሆነች፣ እነዚህ አምስቱ ያደረጉት ነገር እጅግ በጣም አሳፋሪ ስለሆነ በትክክለኛው መንገድ እንግዲህ ይቅርታ መጠየቅ አለባቸው ብዬ ነው ማስበው። ለሩታም ቢሆን ለተወሰነ ጊዜም ቢሆን ጊዜ ያስፈልጋታል። በየቀኑ የምታየው ነገር እጅግ በጣም ሰልችቷታል ስለሆነ ጊዜ ተሰጥቷት እንግዲህ ይቅርታ ቢጠይቁ መልካም ነው ብዬ አስባለሁ። ስለዚህ እንግዲህ በዛሬ ዕለት ያገኘሁት መረጃ መሰረት ሩታ አብርሃምና ሄርሜላን ይቅርታ ጠየቀች የሚባለው ፍጹም ውሸት እንደሆነ ደርሼበታለሁ። ስለዚህ እንግዲህ በተለይ ስለዚህ ጉዳይ በደንብ አርጌ እንደነገርኳችሁ ተስፋ አረጋለሁ። በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።